እንዴት ነው የምታደርገው? ሶስቴ ታንኳኳለ። ሶስቴ እናንኳኳለን ከተከፈተ ፈቢሃ ወነዒመት፣ ካልተከፈተ ግን አበቃ መመለስ አለብህ። ሸሪያ ውስ እንደዛ ነው። በርስ ስንቀጠቀጥ አንውል ብታደርግስ እንዴት ነው? ያ ሰው ላንተ ካለ አለ ሊከፈተልህ ካስፈለገ ይከፍቱላል ካልፈለጉ እያሉ እንኳን ቢሆን ሂድ። ሆኖም ግን እንበል ከአንድ ቤተሰብ በላይ የሚኖርበት ግቢ ነው እንበል፣ ወይ ራሱ ቤተሰቡ ነው እንበል። ወጥቶ ምንድን ነው የሚል፣ እንደዛ ብታንኳኳ ብደጋግም፣ ምንድን ነው አንተ አይገባህም እንዴ ነው የሚል። አረለ እንዴ አይገባህም፣ አልከፈትንም፣ በቃ ሂድ። ወይ ደግሞ አንዳንዴ እንደሚከሰተው ስህተት ሕፃኖች ይላኩና በር ዘንድ ሂድና በቃ የለም በል ሂድና አባቴ የለም በል ሲባሉ፣ ምንድን ነው የሚለው የደወመቶቹ የህፃኑ ምንድን ነው የሚለው አባቴ የለም የሚልሃል ይላል። አደለ እንዴ ሊገባህ ይገባል። የሰው ልጅ ባህሪ እንደዚህ ነው። የሰው ልጅ ባህሪ እንደዚህ ነው እንበል ደግሞ፣ ወይ ደግሞ የሆነ የምትጠይቀው ሰው አለ እንበል ሀጃ እንዲሰጥህ ኦኬ፣ ስንደጋግም እንዴት ነው ምንድን ነው የሚሰማው?

መረዳት ያለባቸውም ሁሉ የሚረዱ ያለ ምንም ስልቸታ ምንም ሳይመስላቸውም የሚደግፉ አሉ ጀዛሁላ ኸይር አላህ ይባርክላቸው በሰጣቸው ላይ ይጨምርላቸው አላህ ሱብሃነሁ ወተዓላ ዱዓ እናደርግላቸዋል ነገር ግን በብዛት የሰው ልጅ ባህሪ እንደዛ ነው ይሰለቻል እንዳልነው ሸሪአውም ምናንኳኳ ከሆነ ሶስቴ ነው ምናንኳኳ የሰው ልጅም በር ከሆነ የአላህ በር ሲሆን እንደውም ያለ ማቋረጥ ነው ምናንኳኳው። ሱብሃንአላህ የአላህን በር ያለ ማቋረጥ እናንኳኳለን፣ እንጠይቃለን አላህን። ያኔ የበለጠ እየወደደን ይሄዳል። የሰው ልጅ እየጠየከው ቁጥር እየጠላ ሲሄድ፣ አላህ ሱብሐነሁ ተዓላ ግን በጠየከው ቁጥር እየወደደ እየወደደ እየወደደ እያቀረበህ ይሄዳል። ሱብሐነሁ ጀለጀላሉ። ለምን አንኳኳ ያለህ እሱ ስለሆነ

አሁን ሁሌም ጠይቀው አላህን በደስታ ጊዜም በችግር ጊዜም ጠይቁ። በተለይ በደስታ ጊዜ ሁሌም እጆች ወደ አላህ የሚነሱ መሆን አለበት። ሁሌ በደስታ ጊዜ በተለይ በነገሮች በተሟሉለ ጊዜ ሁሌ እጅን የምታነሳ ከሆነ አላህ ስብሀኑ ተዓላ በችግር ጊዜ ቶሎ ነው የሚደርስልህ። ስብሀኑ ጀለ ጀላሉ። ስለዚህ አንኳኳ ያለህ ማን ነው? አላህ እከፍትልሃለሁ ያለህ ማነው? አላህ አሟላለሁ ያለው ማን ነው? አላህ ጀለ ፊላህ

እሱ ነው አንኳኳ ያለ የበሩ ባለቤት። ስለዚህ ወንድሞቼ፣ ይሄን ነገር ባህሪያችን እናድርግ። ለምን አንዳንዱ ሰው ልክ በሐዲቶች ውስጥ እንደመጣልንም ይጠይቅ ይጠይቅ አላህን ሱብሐነሁ ወተዓላ ይለምን ይለምንና ይተዋል። ለምን በቃ እኔ ዱዓዬ ኢስቲጃባ እየሆነ አይደለም ብሎ ይሰለችና ይተዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ዩስተጃቡ ሊአሐዲኩም ማለም ያዕጀል። አንዳችሁ ዱዓው ይሞላለታል፣ ይሟላለታል፣ ይሰጠዋል። ዱዓው ይሟላለታል ብለውናል። ማለም ያዕጀል እስካልቸኮለ ድረስ ሰሃቦች ጠየቁ። እንዴት ነው መቸኮሉ? እንዴት ነው ብለው ጠየቁ። ምን መልስ አገኙ? ያገኙት መልስ አንዱ ዱዓ ያረግ እና አይ እኔ በቃ ዱዓ አልተሰማልኝም ጉዳይ ያልተሳካም ብሎ ዱዓውን እርግፍ አርጎ ይተዋል። ችኩለ ማለት እሱ። ስለዚህ ሁሌም የምንጠይቅ መሆን አለብን። ባህሪያችን ይሄ መሆን አለበት። እንደገና በዚህ ውስጥ ልብ ማለት ያለብን ዋና ነገሮች አሉ። ከነዚህ ዋና ነገሮች ሁለቱን ብንጠቅስ ሁሌም አላህን ስንጠይቅ ማንኛውም ሰው ይሁን ድሃም ይሁም ሀብታም። ሀብታም ይቸገራል፣ ሁ ይቸገራል፣ በጣም ይቸገራል ድሃ። የጤና በሽታ የጤና ችግር አለ፣ የቤተሰብ ችግር አለ፣ ልጆች ሳሊሕ ያለመሆኑ ያለመሆን ችግር አለ፣ መታመም አለ። ከቤተሰብ ውስጥ ለምሳሌ አንድ ሰው እንበል፣ የተለያዩ ችግሮች አሉ፣ ይቸገራል። ታዲያ በዚህም ጊዜ ድሃውም ይሁን አላህ የሰጠው ማድረግ ያለብን ነገሮች አሉ። ሁለት ነገር ዋና ነገሮች ዱዓ ስናረግ ልንረሳቸው ፈጽሞ የማይገባ ለዱዓችን እስቲጃባ መሆን መሰረት የሆኑ ሁለት ነገሮች አሉ። አንደኛው ሁሌም እኔ ከአላህ ሓጃ እንዳለኝ በእርግጠኝነት ማወቅ ማረጋገጥ፣ እኔ የአላህ ባሪያ ሁሌም ለሱ የምተናነስ አላህ ስብሓነሁ ወተዓላ የታላቆች ሁሉ ታላቅ ዓዚም እንደሆነ አላህ ስብሓነሁ ወተዓላ

ስለዚህ ይሄ አንደኛው መሰረት ነው። ሁለተኛው መሰረት የፈለገን ያህል ኢባዳ ብታደርግ፣ የፈለገን ያህል ብትሰራ፣ አላህ የሰጠህን ኒዕማ በስርዓቱ አንዷን እንኳን የማታሟላ ማትተካ ኢባዳ እንደሆነች እወቅ። ኢባዳችን አላህ የሰጠንን ኒዕማ አንዱንም ሊተካ አይችልም፣ ሊመዛዘነው አይችልም። አላህ የሰጠን ኒዕማ ቁጥር ስፍር የለውም። ቁጥር ስፍር የለው። እስቲ ዛሬም ብቻ እንመልከት። ዛሬ ዛሬ ከነጋ ጀምሮ እስቲ ስንተ ኒዕማ ሰጥቶኛል ብለህ አላህን አስታውስና ቁጥር ትዘልቀዋለህ? ትጨርሰዋለህ? አትችልም። አትችልም። ተመልከቱ፣ የእይታ የማየት ኒዕማ፣ የመስማት፣ የመናገር፣ የመተንፈስ፣ የመብላት፣ የመጠጣት፣ የመኖር፣ የመነጋገር፣ የመግብ መግባባት የአእምሮ ኒዕማ፣ ጸጋ፣ የጤና ጸጋ ለሰዎች ከይር የማሰብ ኢባዳዎች ምን ምንን ቆጥረህ ትደርስበታለህ። ለዚች ለአይናችን ብቻ እንኳን ወይ ደግሞ ለመስሚያችን ዛሬ ስንሰማ ለዋልነው ኒዕማ ሸክረናል ወይ ተገቢ በሆነ መልኩ አመስግነናል ወይ? ይህንን ማስታወስ ያረቢ እኔ በኢባዳ ላይ እጅግ በጣም በጣም በጣም በጣም አጉድያለሁ። ኢባዳህን አንተ በሚገባ ነገር በሚገባህ መልኩ ኢባዳ አላደረግኩም ብለህ ውስጥህ በውስጥህ ማመን አለብህ። እነዚህን ሁለቱን ካደረግን ወደ ኢባዳ ወደ ዱዓችን ከዛ በኋላ ከገባን በኢዝኒላሂ ተዓላ ዱዓችን እስትጃባ ይሆናል። ኀጢአተኛ ነኝ። አዎ ኀጢአተኛ ነኝ

አላህን በሚገባው መልኩ እያመለክን እንዳልሆነ የተሟላ ኢባዳ እንዳልሆነ ጉድለት አለን አለን ጉድለት። እንዴት? ሰላታችንን ብቻ እንመልከት እስቲ። ከሰላታችን ከአላሁ አክበር ጀምረን ሱናውን እንኳን ሁለቱ አረካ፣ አሰላሙ አሌይኩም ወረሕመቱላህ፣ አሰላሙ አሌይኩም ወረሕመቱላህ እስክንል ድረስ ምን ያህል ነው ትኩረት የሰጠነው? ከአላሁ አክበር እስከ አሰላሙ አሌይኩም በእነዚህ በሁለቱ መካከል ምን ያህል ትኩረት ሰጥቻለሁ ለሰላቴ

ኸይረ ነው፣ ኸይረ ነው። አላህ ዘንድ ሱብሓነሁ ጀለ ወዓላ የሚጠብቀን። አዎ፣ የሰው ልጅ መቼም ይሆን የተሟላ አይሆንም፣ አይደለም? አዎ ነው። ታዲያ ችግሩ ምኑ ጋር ነው? ታዲያ ችግሩ ያለማመናችን ነው። እኛ እኮ አሁን አምስቱን ሰላት በመስጅድ ምንሰግድ ከሆነ ረመዛንን ሙሉውን ጾመን ተራዊህን ሁሉንም ሰግደን ኢዕቲካፍ አድርገን ተሀጁድ ሰግደን ካልን በቃ ልዩ ትልቅ ደረጃ ላይ አላህን ያመለኩት ይመስለኛል በሚገባው መልኩ ያሟላው ይመስለኛል። ላ ላ ጉድለት አለን፣ ምንም ቢሆን ጉድለት አለን። ያን ጉድለታችንን አላህ ያሟላልን፣ ያ ረቢ እኛ ጉድለቶች አሉን፣ ያ ረቢ ጉድለቶቻችንን አሟላለን፣ ያ ረቢ ተቀበለን፣ ያ ረቢ አንተ የቸሮች ሁሉ ቸርነህና ያ ረቢ አንተው ያ ረቢ ጠግነን

ኢባዳዎቻችን ላይ መበራታት አለብን። ማንኛውም በር ስናንኳኳ የሰው በር ከሆነ ካበዛን እንጠላለን ወይ እንወገዛለን ወይ ችላ እንባባለን። የአላህን በር ግን ደግመን ደጋግመን ደግመን ደጋግመን ደግመን ደጋግመን እስኪሟላ ድረስ